አሹ ጊዶ ኮና ጦሳና እንኳን የእግዚአብሔር ልጆች ሆነን በሚለው የጋሞኛ ዝማሬ በርካቶች ያውቋቸዋል። የወንጌልን ተልእኮ ተሸክሞ በጋሞና አካባቢው ከደጋ እስከ ቆላ በእግራቸው በመዘዋወር ታላቁን የመሥራች ለትውልድ አብስረዋል። ጊዜው ለወንጌል አማኞች እጅጉን አስፈሪ በሆነበት ዘመን በወንጌል ምክንያት የድብደባና የእስራት ጽዋ ቀምሰዋል። በ1965 ምረት መከራው ሳይበግራቸው የጸኑለትን ጌታ የተቀበሉት የዘመናችን የወንጌል አርበኛ በርካቶች በሚጠሯቸው ስም ጬላንዴ እማማ ወይዘሮ ዛናቄ ዛሜ በምድር ኑሮ እንደ ሻማ ቀልጠው የወንጌል ችቦን በምድራችን ላይ አብዝተው አቀጣጥለው ወደናፈቁትና በትጋት ወደ አገለገሉት አምላካቸው በተወለዱ በመቶ አምስት ዓመታቸው በክብር ተሰብስበዋል። የኚህ ጉምቱ የወንጌል አርበኛ የለቅሶ ስነ ስርዓትና ሽኝት ተወልደው ባደጉበት በጋሞ ዞን ጨንቻ ዙሪያ ወረዳ በዶኮ የወይራ ያጭኔ ሁለገብ ስቴዲየም በታላቅ የመንፈሳዊ ስነ ስርዓት በርካታ ሺዎች በተገኙበት እሳቸው በመሰረቷት በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በዶኮ መሾ አጥቢያ ቤተክርስቲያን አስተባባሪነት በተለያዩ መንፈሳዊ መርሃ ግብሮች በድምቀት ተካሂዷል። የዕድሜ ባለጸጋ የወንጌል አርበኛ ወይዘሮ ዛናቄ ዛሜ የሽኝት መርሃ ግብር በኑዛዜያቸው መሰረት በሆታና በዝማሬ መከናወኑን የዶኮ መሾ ሙሉ ወንጌል ቤተክርስቲያን ሰብሳቢ መምህር ዓለማየሁ ኤልጮ ገልጸዋል። ሁሉም ሰው ነጭ ለብሶ ይነን ያክብር፣ አንድም ሰው ለለቅሶ ሲመጣ በዝማሬ ተቀበሉ እንጂ አታልቅሱ ብሎ እንደተናገሩት እኛም በደስታ በዝማሬ ተቀበልን። የሚመጣውን ሰውን በዝማሬ ተቀበልን። ኦርቶዶክሱ፣ ፕሮቴስታንቱ እነሱ እንደተናገሩት ነጭ ለብሶ ወጥቷል፣ ነጭ ለብሶ መጥቷል። እንደገናም የነሱ ከይቀበለው ተደራጅቶ እዛው እየዘመረ እስከ ሜዳው እስከ ያጭነ ድረስ እየዘመረ መጥቷል። ስለዚህ እጅግ በጣም የነሱ በምስጋና ሸኝተናል። የወንጌል አርበኛ የሆኑት እማማ ዛናቄ ለትውልድ የሚጸልዩ በተለያዩ አካባቢዎች በመዘዋወር ወንጌልን በድፍረት የሰበኩ አርበኛ መሆናቸውን የቤተ ክርስቲያኒቷ መጋቢዎች ፓስተር አበራ አገናና ፓስተር አበበ ስንታየው ተናግረዋል። ለራስ መኖር ያልፈለጉት ለእግዚአብሔር ጉዳይ እጅግ ስሜት ያላቸው እናት ናቸው። ለወንጌል የሰጡት እጅግ ታላቅ በሰማይ በምድር እጅግ የላቀ መታሰቢያ ያሉ እናት ናቸው። ሰዎችን ሁልጊዜ ለንሳ እያዘጋጁ የቆዩ እናት ናቸው። ለእግዚአብሔር የማትገዙ ናቸው፣ እግዚአብሔርን የማትሰሙ ናቸው በማለት በእግዚአብሔር ጉዳይ ላይ እጅግ እየጨከኑ እናት ናቸው። እማማ ወጥተው የተለያየ ቦታ በዚህ በጋሞ ብቻ አይደለም፣ እስከ ጎፋ ድረስ ትላልቅ በረሃዎችን ዘንቆ ነው። በዚህ ሁሉ ሰው የላቸውም፣ አጋዥ የላቸው፣ ብቻቸው ነው። በጣም ሩቅ ቦታ ሄዶ ነው የሚሰብኩት ወንጌል። ሄዶ ሲሰብኩ አካባቢ ነው አይሉ ምን አይሉ ኦርቶዶክስ አይሉ ፕሮቴስታንት አይሉ፣ የሃይማኖት ልዩነት የለም ክርስቶስ በበርካቶች ዘንድ ተወዳጅነትን ያተረፈውን አሹ ጊዶ ኮና የተሰኘውን ልዩ የጋሙኛ ዝማሬ ከወንጌል አርበኛዋ ጋር በመስራት ለትውልድ በረከት መሆን የቻሉት ዘማሪ እስራኤል ኩማና ዘማሪ ገዛይን ጋዴቦ ቤቴ ማማ ልዩ የዝማሬ ስጦታ ያላቸው መሆኑን ይናገራሉ። እኔ መዝሙሩን እንደሚችሉ አቃለሁ። በራሳቸው እዛ ስቱዲዮ ገብተው ነው ያወጡት። እኔ ምንም ሀሳብም አልሰጠውም። አሹ ጊዶ ኮና

እርጅና ሳይገድባቸው የምሥራችን ወንጌል በጽናት ለትውልድ ካበሰሩት ብርቱናት ትውልድ በወንጌል መጽናትን ሊማር እንደሚገባም አባቶች አሳስበዋል። ትውልድ ደግሞ ለዙ አይለት አገልግሎት መጸለይ ያለብን ከእግዚአብሔር ቃል ጋር ቀን በቀን ከቃሉ እውነት ጋር መገናኘት አለብን። ወደ እግዚአብሔር ሁልጊዜ መጮህ እንዳለብን ትውልድም ደግሞ እንደነሱ ተምሳሌት ያለው ትውልድ ሆኖ እንዲኖር መሻታችን ነው። ለመዳን ነው። ያው በቃ ሰው ክርስቶስን እንዲያገኝ ነው የሚናገሩት እና ትውልድ ከእሳቸው መማር ያለበት እንደ እሳቸው የእሳቸውን ፈለግ ተከትሎ ወንጌልን ለዓለም ማድረስ ይከል የአራት ሴት ልጆች እናት የሆኑት የወንጌል አርበኛ ወይዘሮ ዛናቄ ዛሜ በህይወት ዘመናቸው ለወንጌል ጸንተው የኖሩ ወደ አምላካቸው እስከተጠሩበት እለት ድረስ ታላቁን የምስራች በጽናት የሰበኩ የዘመናችን ሐዋርያ ናቸው የሽኝት ስነ ስርዓታቸውን በታላቅ ድምቀት ተከናውኖ ቀብራቸው በዶኮ ዌራ ጽንቃ መካነ መቃብር ግንቦት 6 2017 ዓ.ም ምረት ተፈጽሟል